በግ ገባ በበግ ቤት፣ እንዲህ ነው ማለት ያለብሽ። በበግ ቤት

እስኪ ላይክ አድርጎ አራት ተዋላችሁ አዲሶች ከሆናችሁ ላይክ አድርጎ። አፌን በአፌ በአፌን በአፌ በምላሴ አፌን ምላሴን በምላሴ ካላቆለጳጰስኩት ማን ያቆለጳጰስኝ? አሁን እንደግሜ ልለው ምላሴን በምን በራሴ እንደ ከመሞት አለብኝ። አፌን ባፌ አፌን በምላሴ ካላቆለጳጵስኩት ማን ያቆለጳጵስልኝ? ሱማ ማን ያቆለጳጵስኝ? ራሴን ራሴን ማቆለጳጵስ ያለብኝ። ደጋግማችሁት በበግቤት በገባ የሚለውን አ በበግቤት በገባ እና ሲሳይልጋብዘኝ ነው። ምን ተነስቺ፣ ተጣጣም። ምን ይመስላል? የት ነው ያለው? እኮ አመራለሁ፣ ተቃለው እንደጋገመችሁ። ምን ላድርግ ብለህ ነው? በጣም የተመቸኝ ነው። ትላንት ቪዲዮ ሰርተን ማን ይበል ላይ ቤት በቤት እንዴት፣ በጣም ከባድ ነው።

አፌን በአፌ ምላሴን በአፌ ካላቆለባበስኩት ማን ያቆለባበስ። አፌን በአፌ ምላሴን በምላሴ ካላቆለባበስኩት ማን ያቆለባበስ። ደጋግሚ ትሩትሩ በስኪ ተለበ ላላለ አንዱንም አልያዘች ነበር። ሌላ ነው